ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ኤልክላሲኮ ላይ ምን እናነሳ? ኤልክላሲኮ ላይ በተለይ አሁን በላሊጋው ያለው ፉክክር በሁለቱ መካከል ነው። የአራት ነጥብ ልዩነት ነው ያለው እና የኤልክላሲኮ ጨዋታን በተመለከተ ግን ዘርዘር ያሉ ጉዳዮችን በቀጣይ ብናቀርብ ጥሩ ነው ብዬ አስባለ ብዙ የመነጋገሪያ ነጥቦች ያሉት ጨዋታ ነው። የመጣበት ወቅትም ደግሞ በጣም ነገሮች የተጋጋሉበት ጊዜ ነው። ግን አሁን በቀሩን ደቂቃዎች እኔን በጣም ያስገርመኝን አንደኛውን ነገር ብናነሳና ና አስተያየት ብትሰጥበት ደስ ይለኛል። ሪያል ማድሪድ እንደገና አሁንም ይህንን ጨዋታ በሚመሩት ዳኛ ላይ ያለውን ቅሬታ ቀረበ ምናምን ልብ ንደ ቅሬታ ማቅረብ እኮ አለ ብሪያል ማድሪድ የሚያደርገው ምን አይነት ልምድ እንዳላቸው ራሱ በጣም ነው ግራ የሚገባኝ። ልክ ጨዋታው ከመድረሱ በፊት አሁን ባለፈው ከባርሴሎና ጋራ በኮፓ ደል ራይ በሚጫወቱበት ጊዜ ቅድም አንተ ያነሳኸው አለ ጨዋታው ከመደረጉ በፊት ዳኛውን በተመለከተ ከዚህ በፊት የወሰኗቸውን ውሳኔዎች የሚያነጋግሩ ነጥቦች ምናምን በተመለከተ የቪዲዮ ክሊፕ ይሰራል። ባለፈው እንደዛ ተሰርቶ ተለቀቀ። ከዛ በኋላ የነበሩትን በጣም ብዙ የተጋጋሉ ነገሮች እናስታውሳለን። በሪያል ማድሪድ የተለመዱ የኮፓ ድልሬ የዋንጫ ጨዋታ ከመደረጉ በፊት ይደረጉ የነበሩ ልምዶች እንኳን በሪያል ማድሪድ በኩል ያስቀረበትንም አጋጣሚ አይተናል። አሁን ደግሞ ድጋሚ እንግዲህ ኤል ክላሲኮ መጣ እና ከመምጣቱ በፊት በሪያል ማድሪድ የቴሌቪዥን ቻናል እንደገና ዳኛውን በተመለከተ የአራት ደቂቃ የቪዲዮ ክሊፕ ተሰርቶ ተለቀቀ። በዳዩ ዳኛ ተብሎ ማለት ነው ወይም እነሱ ላይ የሚያደርሱትን በደል አዎ የሚያሳይ ነገር ነው። ዳኛውም በተ ወደ ባሻ የሚያደረግ በቃ ይሄ ደጋፊዎችን ላያናድድ ወይ የሆነ የተለየ ስሜት እንዲሰማቸው ላያደርግ አይችልም። አንደኛ እሱ ነው። እኔ ግን ከደጋፊ ምንም ችግር የለውም ማለት ቢረበሽም፣ በሪያል ማድሪድ ውጤት ማምጣትም ማጣትም ላይ የራሱ የሆነ ትልቅ አስተዋጽኦ አለው። ቢያንስ ሜዳ ላይ ስለማይገባ ችግር የለውም። ግን ተጫዋቾቹን ምን አይነት ጦስ ውስጥ እንደከተታቸው አላየንም ወይ ነው። አሁን ሩዲገርን ይሁን ወደ ስድስት ጨዋታ ተቀጣ። ለኬሬሩም እኮ በጎ አይደለም። አንድ ጊዜ ታስታውሱ ከሆነ አላውቅም፣ ግን ፔፔ የወደቀን ተጫዋች እንዴት አድርጎ እንደደበደበ እንዴት አድርጎ እንደረገጠ እና ምን ያህል ረጅም ጊዜ እንደተቀጣ እናስቡ። ፔፔ ሲባል ለረጅም ጊዜ ማገልገሉን ፔፔ ሲባል እውነት ለመናገር ደግሞ በጣም ጎበዝ ጎበዝ ተከላካይ ነው። ግን በዚህ መጥፎ ድርጊቱ ምክንያት የሚነሳ የሚታወስ መሆኑ አልፎ አልፎም ቢሆን ይቆጨኛል ብሏል። ትዝ ባላይን ቁጥር ባላደረግኩ ኖሮ ላለው ብል ያኔ ኮ የቡድን ጓደኞቹ ጭምር ነው አንቅረው የተፉት ኮ ና ካርካሲያስ ነበር አንበል ነበረው ይሄ ነውረኛ ነው አለ። በጣም አሳፋሪና አስነዋሪ ድርጊት ነው የፈጸመው ማንም በነገራችን ላይ የእነሱ አንዱ ጥሩ ባህላቸው የእውነት የእውነት ለመናገር ምናልባት ወደፊት ከስፖርት ውጭ የሆነ ነገር የምናነሳ ከሆነ ስናነሳ ብንነጋገርበት ደስ የሚለኝ አንዱ ትሬንድ ይሄ ማነወር፣ ያውቁበት ነውረኛ ከሆንሽ አሳልፎ ነው የሚሰጡሽ ነውር የመስራት ፍላጎትሽን ነው የሚያሳጡሽ። ትጋለጫታለሽ፣ ብቻሽን ነው የምትቀሪው። ይሄ ጫካ የለሽ መደበቂያ ገብቶሻል አይደል። የኔ ነው የቡድን ጓደኛ ነው ልደግፈው እንጂ እንዴት እቃወማለሁ ምናምን የሚባል ነገር የለም። ይሄንን ሌላ ባህል ኢከር ካሲያስ ያኔ ስላደረገው ፔፔ ላይ ብቻ ሳይሆን ሉዊስ ሱዋሬዝ ፓትሪስ ኤቭራ ላይ ያንን የዘረኝነት ተግባር ከፈጸመ በኋላ የሊቨርፑል ተጫዋቾች ከአንተ ከጎንህን ብለው ማሊያ ቲሸርት አሰርተው አልመጡም። እናፍርበታለን አለ። ከራ ነው አሁን እኮ ከኤቭራ ጋር ሲገናኙ እኮ ኦፊሻሌ፣ ያኔ የሰራ ነው ነውር፣ ያኔ የሰራ ነው ፍጹም ፍጹም ፍጹም ያልተገባ ነገር። ሱዋሬዝ ያደረገውን ነገር ከሌላ መስጠታችን ትክክል አይደል? ግን ያኔ ማንም ቢበል ምናምን አይታወቀም። ትእዛዝ መጣት ተደረገ ምናምን ግን ኦፊሻሊ ግን የተደረገው ነገር ነውር ነው። ኤቭራ ደግሞ የሚያነሳው ምንድን ነው? እኔ ሰድቦኛል እያልኩ እሱ አልሰደበኝም በምንልበት ጊዜ ቢሆን እኮ ችግር የለብኝም አለ። ነገር ግን የሰዋሬዝ ጥፋተኝነት ከተረጋገጠ በኋላ ጥፋተኛ ነው ተብሎ ሰዋሬዝ ላይ ቅጣት ተጥሎ ከጎንህንን ብሎ መምጣት ነውርን መሸሸግ ምናምን ብሎ ሲተቸው አፍራለዋል። ገብቶሻል ገብቶኛል፣ በደንብ አሁንም ሪያል ማድሪድ ሪያል ማድሪድ ተጫዋቾቹ ሲል ለሌላው እንኳን ተው ቢባል ለእኛ ለምናደምጠው ሊሰለቸን ይችላል። ተጫዋቾቹን ግን ስሜታዊ አድርጎ ደግሞ እዚህ የቪዲዮ ክሊፕ ላይ የሚካተቱት ነገሮችም የበለጠ የሚገርሙ ናቸው። እሱን ላነሳ ፈልጌ ነው። አንደኛ እኚህ ሰው ሄርናንዴዝ ሄርናንዴዝ ይባላሉ ዳኛው፣ አስራ ሶስት አመት በላሊጋው ላይ ስማቸው ደግመሹ ነው ወይስ? አይ እንደዛ ነው፣ ፈርናንዴዝ እና አስራ ሶስት አመት በላሊጋው የዳኝነትን በመስራት ያገለገሉ ናቸው። ስለዚህ ረጅም ልምድ ያላቸው እንደሆነ አንድ መታየት አለበት። ሁለተኛ በዚህ በክሊፑ ላይ ከተካተቱት ነገሮች መካከል አንደኛው እኚህ ዳኛ ባጫወቱት ጨዋታ ሪያል ማድሪድ ካደረጋቸው ስድስት ጨዋታዎች ለብቻው ስድስቶቹን እንኳን ነጥለን ብናወጣ ማሸነፍ የቻለው ሁለት ብቻ ነው ተብሎ ይህም ተካቷል። ይሄ እንግዲህ ነገሮችን ወዴት ለመምራት እንደተፈለገ አንድ የሚያሳይ ነገር ይመስለኛል። ከዛ በተጨማሪ በእኚህ በመሃል ዳኛው ላይ ብቻ አይደለም ሪያል ማድሪድ እንደገና ቅሬታ እያቀረበ የሚገኘው ወይም በዚህ ክሊፕ ላይ አብሮ ስማቸው የተነሳው የቪዲዮ አሲስታንት ሪፈሪንም በዳኝነት ከሚመሩት ሰዎች መካከል አንደኛው ማርቲኒዝ ሙኔራ ይባላሉ። እሳቸውም ላይ ተመሳሳይ የሆነ ተቃውሞ እንዳለ የሚገልጽ እና እኚህ ሰው ባሉበት ጊዜ ሪያል ማድሪድ የማሸነፍ እድሉ የበለጠ ጠባብ መሆኑን የሚገልጽ የቪዲዮ ክሊፕ ነው አንድ የተካተተው ተብሏል። ሌላ ግን ከነዚህ ነገሮች መካከል በጣም የገረመኝ ነገር የመሀል ዳኛው ሄርናንዴዝ ሄርናንዴዝን በተመለከተ አንድ ከዚህ በፊት እሳቸው የሰጡት ቃለ መጠየቅ ተካቶበታል በዚህ በቪዲዮ ክሊፕ ላይ እና በዚህ በቪዲዮ ክሊፕ ላይ የሚናገሩት ነገር የማን ደጋፊ ኖት ተብሎ ይጠየቃሉ። የባርሴሎና ብለው ይመልሳሉ። ከዛ እንደገና የአንተ ምርጥ ያኔ አንተ የሚባሉ ነበሩ የአንተ ምርጥ ተጫዋች እነማን ናቸው ተብሎ ሲጠየቁ ሮማሪዮና ላውድሮፕ ብለው ይመልሳሉ። እነዚህ የቀድሞ የባርሴሎና ተጫዋቾች ናቸው። አሁን እድሜያቸው እንደውም ሀምሳ ዘጠኝ ና ስልሳ አካባቢ ያ የሚያምር ነበር ግን ይህንን የተናገሩት መቼ ነው ነው እኚህ ሰው ይህንን የተናገሩት መቼ ነው የሚለው የአስራ ሁለት አመት እድሜ እያሉ በአስራ ሁለት አመታቸው ገና ያኔ በጋዜጣ ላይ የተናገሩትን አስተያየት ለቅመ አውጥተው ነው እንደገና በዶክመንተሪው ላይ የተካተተውና ሪያል ማድሪድ ነገሮችን እስከዘነገራችን ላይ አሁን እና እንበትነው ካልን ማለት ለሪያል ማድሪድ እንደዚህ ያለው አስተያየት ለምሳሌ ዳኛው ሄርናንዴዝ ሄርናንዴዝ እንደዚህ ያልሻቸው ዳኛ የላውድሮፕ አድናቂ ከሆኑ የላውድሮፕ አድናቂ ከሆኑ ላውድሮፕ ለሪያል ማድሪድም ተጫወተ። የባርሴሎና ተጫዋች ነበረ ከ1989 እስከ 1994። ከዛ በኋላ ደግሞ ከ1994 እስከ 1996 የሪያል ማድሪድ ተጫዋች ሆኖ እየሰራበት ጊዜም አለ። ስለዚህ ብቻ ይኸውልሽ ምንድን መሰለሽ ብቻ ምንድን ነው አሁን ጋዜጦቹም ላይ ሲጻፍ ሪያል ማድሪድ እኚህ ዳኛ ከልጅነታቸው ጀምሮ የባርሴሎና ደጋፊ ናቸው፣ ይሄ ይታወቃል። እና ለሪያል ማድሪድ ትክክለኛውን ውሳኔ አይወስኑም የሚለውን ኢሜጅ ነው እንግዲህ ለማሳየት የተፈለገው፣ ነገር ይሄ ነው። ግን በጨዋታው ላይ የሚመዘገብ ውጤት አላልኳችሁም ለማለት ነው። ግን በአሁን ሌቴ ሪያል ማድሪድ አዎ፣ እንደዛ ነገር ልናገር ነበር እኔም አሁን በቃ እያየነው ነው። ከየሜዳ ላይ እንቅስቃሴው እየተዳከመ እየተዳከመ በመጣበት ወቅት ላይ ሌሎች የሶሻል ሚዲያ ካምፔኖች በጣም በብዛት እየተሰሙ ነው። አሁን እንግዲህ በተከታታይ ሁለት የኤል ክላሲኮ ጨዋታ እንደነዚህ አይነት የቪዲዮ ክሊፖችን ብቻ የቡድኑ ባህል እንዲሆን የተደረገው ነገር ግን ትንሽ የሚያሳስብ ይመስለኛል ሳየው ነገሩን ያሳስባልም። ለክለቡም ኢሜጅ ደግሞ የሚረዳ አይመስለኝም በነገራችን ላይ ለክለቡ ኢሜጅም ደግሞ ትንሽ መጠንቀቅ ትንሽ መጨነቅ የሚያስፈልግ ይመስለኛል አለበለዚያ አይሆንማ አይሆንም እውነት እኔ በዚህ አይነት መንገድ አሁን እኮ ይኸውልሽ ልክ ከባርሴሎና ጋር ሲጫወቱ ብቻ አኳርል ከአትሌቲኮ ማድሪድ ጋር ሲጫወቱ ደግሞ ዳኛውን በተመለከተ አሁንም እቺ ክሊፕ ትሰራና ሪሊዝ ትደረጋለች የሆነ ብቻ ትልቅ ጨዋታ ሲኖራቸው ዳኞቹን የሚያሳጣ ጫና ውስጥ የሚከት የሚወስኗቸውን ውሳኔ ሰዎች ኢንፍሉዌንስ የሚያደርግ። በቀደም የንጉሥ ዋንጫ ጨዋታ ላይ እነግርሻለሁ እኔ ዳኛው ተጽዕኖ ውስጥ አልገቡም ብሎ ለመናገር አቅም አጣለሁ ብዬ የነገርኩሽ ነገር አለ። ስለዚህ እነዚህ እነዚህ ሁሉ ነገሮች ተያያዥነት ያላቸው ይመስለኛል። ለማንም አይበጅም እውነት ለመናገር ግን ሪያል ማድሪድ አጠናክሮ ቀጥሎበት ባለፈው የተተቸም ቢሆን ተጫዋቾቹን ኤክስፖዝ አደረገ። ከዳኛ ባሻገር ራሳቸው የጎደላቸውን ነገር ቢፈትሹ ቢያዩ ይሻላል የሚለውንም ነገር እንኳን የመስማት ፈቃድ ያላቸው አይመስሉም። ቢኖራቸው ኖሮ ይህንን ክሊፕ እንደገና ባልሰሩት ነበረ። ለልሽ ፈልጌ ነው። አይ ልክ። በጣም አድርገን እናመሰግናለን። አድማጮቻችን አብራችሁን ስለነበራችሁ ክብር ይስጥልን እንላለን። ኢትዮጵያ ለዘለዓለም ትኖር።